ፊልሙ አንድ አውሮፕላን ማረፊያ ቦታን እያሳየን ይጀምራል። ወታደሮቹም አንድ ተጠልፏል ብለው የሚያስቡት አውሮፕላን ሊያርፍ በመሆኑ ምክንያት ለእሱ ራሳቸውን እያዘጋጁ ነበረ። ከቆይታም በኋላም የወታደሮቹ ኦፊሰር ወደዚህ ይደርሳል። እናም ሌሎቹ ኦፊሰሮችም በየቦታው ላይ ስናይፐር ታኳሾችን እንዳስቀመጡ ይናገራሉ። ፕሌኑ ተጠልፎም ከሆነም ለሚመጣው ነገር ራሳቸውን አዘጋጅተው ነበረ። ከደቂቃዎች በኋላም ፕሌኑ በቦታው ላይ ያርፋል። እዚ የነበረውንም ሬዲዮን በመጠቀም የወታደሮቹ ኦፊሰር በፕሌኑ ጋቢና ውስጥ የነበረውን ሰው ማዋራት ይጀምራል። ቢሆንም ሰውየው ግን ወዲያውኑ ከዛ ይሄዳል። እናም ወታደሮቹም በፕሌኑ የካርጎ እቃዎች ማስቀመጫ ውስጥ ፈንጂዎች እንዳሉ ይገነዘባሉ። ከዚያም ስናይፐር ተኳሾቹ ካንደኛው የፕሌኑ ክፍል ውስጥ ይወጣ የነበረን አንድ ጻ ልጅን ይመለከታሉ። ወታደሮቹም በቀስተ ወደሱ ይመጣሉ። ከዚያም ከፕሌኑም አረቀ ይወስዱታል። ከዚህም በኋላ ስናይፐር ተኳሾቹ ያ ሰው በድጋሚ ወደ ፕሌኑ ጋቢና ሲመለስ ደግሞ ይመለከቱታል። ኦፊሰሩም ያንን ሰው ምንም አይነት አደጋው ውስጥ ሊከተው የሚችልን እንቅስቃሴ እንዳያደርግና አለበለዚያ ግን እንደሚተኩሱ ያስጠነቅቀዋል። ያ ሰውም ጥቃት አድራሹ እሱ እንዳልሆነና ይልቁኑ እንደተጎዳ ይነግራቸዋል። ቢሆንም ኦፊሰሩ ግን አሁንም የሚያስበው ይሄ ሰው ጥቃት አድራሽና የፕሌኑም ጠላፊ ነው ብሎ ነበረ። ስለዚህም ተሳፋሪዎቹን ነጻ እንዲያደርጋቸው ነገር ግን ያንን የማይቀበል ከሆነ ወደ ውስጥ እንደሚገቡ ይነግሯል። ቢሆንም ያ ሰው ግን የኦፊሰሩን ጥያቄዎች አልተቀበለም። ከዚህም በኋላም ከፕሌኑ በአንዱ መውጫ በኩል የወጣውን ትንሽዬ ልጅ ወይም ኤልያስን አንዲት ሴት ልታዋራው ትሞክራለች። ቢሆንም ልጁ ግን የሚያወራው ምንም አይነት ነገር አልነበረም። እናም ድንገትም በትውስታ ወደ ኋላ እንመለሳለን። ትዕይንቱም መላጣና በህመም ውስጥ ትገኝ የነበረችንም አይነት ሴት ያሳየናል። ስሟ ናዲያ ሲባል መድኃኒቷንም ከወሰደች በኋላም ዊጓን በጭንቅላቷ ላይ ታደርጋለች። ይህ በእንዲህ እንዳለ ልጇ ኤልያስ በአውሮፕላን ማረፊያ ቦታ ላይ ሻንጣቸውን ይዞ ይጠብቃታል። አንድ ጥሩ ሰውም በዛ ላይ ያግዘዋል። የእሱንም ሻንጣም ካጣሩ በኋላ ኤልያስ ለእናቱ በመደወል ሁሉም ነገር እንደተስተካከለ ይነግራታል። እናም እስክትመጣም ድረስ የሚጠብቃት ይሆናል። ከደቂቃዎች በኋላም ናዲያ ወደ ኤርፖርቱ ትደርሳለች። እናም እሷም የያዘቻቸው እቃዎች መፈተሽ ነበረባቸው። በዚህም ሰዓት ላይ አንደኛው የሴኩሪቲ ኦፊሰር በናዲያ ውስጥ የተለያዩ መድኃኒቶችን ያገኛል ናዲያም ይህንን መድኃኒቶችን መውሰድ እንድትችል ፈቃድም ያሰጣትን ወረቀት እንደያዘች ትነግረዋለች። ስለዚህም ይሄ ኦፊሰር እንድታልፍ መፍቀድ ነበረበት። ከዚህ በኋላ ናዲያ ኤልያስን በበሩ ላይ ትታው ወደ መታጠቢያ ቤት መድኃኒቷን ለመውሰድ ስትል ትሄዳለች። ቢሆንም መድኃኒቱ ለእሷ እረፍትን ከመስጠት ይልቅ መጥፎ ስሜት እንዲሰማት ነበር ያደረጋት። በተመሳሳይ ጊዜ ኤልያስ ከዚህ በፊት በሻንጣው ረድቶት የነበረውን አንዱን ፊዚሲስት ማዋራት ይጀምራል። ከደቂቃዎች በኋላ ናዲያ ከመታጠቢያ ቤቱ ስትወጣ የደከመች ነበር የምትመስለው። ስለዚህም ፊዚሲስቱም እንድትቀመጥ ይነግራታል። ቢሆንም ናዲያ ግን ወዲያውኑ እምቢ ትለውና ከልጇ ጋርም ትሄዳለች። ከዚያም በኋላ ናዲያና ኤልያስ በፕሌን ውስጥ ገብተው መቀመጫቸው ላይ ይቀመጣሉ። ከዚያም በኋላ በድጋሚ ናዲያ መድኃኒቷን ከወሰደች በኋላ የወሰደችበትን ሰዓትና ቀን በደብተሯ ላይ ትጽፋለች። ከዚያም ናዲያ በዛው ደብተሯ ላይ የባሏንና ሕፃን ልጅ የነበረውን የኤልያስን ፎቶ ትመለከታለች። ከዚያም ባይምሮዋም ትውስታዎቹን በሙሉ እያሰበችም ፈገግ ትላለች። ከዚያም ናዲያ እና ባሏ የነበሩበትን ሁኔታም በትውስታ መመልከት እንጀምራለን። ልጃቸውንም ከወለዱም በኋላ ጊዜው የበረዷማ ወቅት ስለነበረ በዛም ቢሆን መዝናናት ይጀምራሉ። ከዚያም በኋላም ወደ ቤት መጓዝ ይጀምራሉ። ነገር ግን በድንገት መኪናቸው ይቆማል። ስለዚህም ባሏ ከመኪና ውስጥ በመውጣት መኪናውን ያጋጠመውን ነገር በሙሉ ለመፈተሽ ይወስናል። ቢሆንም ግን እምቢ ይለዋል። ስለዚህም ናዲያና ኤልያስን መኪና ውስጥ እንዲጠብቁት ከነገራቸው በኋላ ሌላ ሰው እርዳታ ካለው ለማግኘት በሚል ከዛ መጓዝ ይጀምራል። ከዚያም ትዕይንቱ ወደ አሁኑ ጊዜ ደግሞ ያመጣናል። ሁለት ኤልያስ እና ኤትቦል የሚባሉ ተሳፋሪዎችም ድንገት መጨቃጨቅ ይጀምራሉ። ድምጻቸውም ከፍ ያለ ስለነበረም የሁሉም ተሳፋሪዎችን ትኩረት ይስባል። ስለዚህም መጋረጃውን ይሸፍኑታል። በድንገትም ኤትቦል እና ጓደኞቹ ሶስት ፕሌኑን ይቆጣጠሩ የነበሩ ሰዎችን ይገላሉ። ከዚያም ኤትቦል ሰውነቱ በደም ተሸፍኖ ወደ ተሳፋሪዎቹ ጋር ይወጣል። ሽጉጡንም ሲያወጣም ሌሎችም አብረውት የነበሩት ሰዎች ሽጉጣቸውን ያወጣሉ። የእነሱ አለቃም ወደ ፕሌኑ ጋቢና ካመራ በኋላ ከፓይለቱ ጋር አብረው የሚሰራው አጋሩ ከነሱ ጋር እንደሚሰራ እንገነዘባለን። ስለዚህም ስለዚህ እሱን ያዋራዋል። ውስጥም ውስጥም ከገባ በኋላም የፕሌኑ ጠላፊ አሁን ፕሌኑ በነሱ ቁጥጥር ውስጥ መሆኑን ለተሳፋሪዎቹ በሙሉ ያሳውቃል። ከዚያም በፕሌኑ ውስጥ የሚገኙ ሰዎች በሙሉ እንደሚተባበሯቸው ተስፋ እንደሚያደርጉና ስራቸውንም እስከሚጨርሱ ድረስ እነሱን የሚቃወም ሰው ካለ ግን ያ ሰው ላይ ለመተኮስ እንደማያፈገፍጉ ይናገራል። ከዚያም ፓይለቱ ውጪ ሆነው ለሚቆጣጠሯቸው ደግሞ ፕሌኑ ላይ አንዳንድ ችግሮች እንደደረሱ ይናገራል። ቢሆንም ፕሌኑ ግን ከመስመሩ እንዲወጣ ያደረጉት ራሳቸው ነበሩ። ከዚያም ጠላፊዎቹ ፊዚሲስቱንና ሌላኛውን ሰው በመውሰድ ለሌላ ስራ ራሳቸውን ያዘጋጃሉ። ይህንንም እድል በመጠቀምም ኤሊያስ ከዛ ሄዶ ይደበቃል። ናዲያም እንደዛው ሱን ተከተለዋለች። ቢሆንም ግን ኤትቦል ድንገት ይመለከታቸውና ናዲያ ላይ የሚተኩስባታል። ከጠላፊዎቹ አንዱም ኤሊያስን በወሰደው ሰዓት ላይ ኤሊያስ የእናቱን መመታት ተመልክቶ ማልቀስ ይጀምራል። የፕሌኑ ጠላፊዎቹ ናዲያ እንደሞተሽ ነበር ያሰቡት። ስለዚህም ቀጣዩን ስራቸውንም ለመስራትም ይወስናሉ። ይህ በእንዲህ እንዳለ ናዲያ በድጋሚ ማስታወስ ትጀምራለች። ናዲያና ልጇ ኤልያስም በመኪና ውስጥ ሆነው ባሏ እስኪመጣ ድረስ እየጠበቁት ነበረ። ቢሆንም ግን ሰዓታት እንደዚያ ያልፋሉ። እናም ባሏ እስካሁን ድረስ ሊመለስ አልቻለም። ስለዚህም ናዲያ ኤልያስን ከሷ ጋር በመያዝ ባሏን ለመፈለግ ትወስናለች። ነገር ግን ጊዜው በጣም ብርዳማ ነበረ። ይሁን እንጂ ናዲያ ግን በቀጣይ አንድ ቤትን ታገኛለች። ነገር ግን በመንገዷ ላይ ትኩስ ደምን መሬት ላይ መመልከት ትጀምራለች። ናዲያም ደሙን በምትከተልበት ሰዓት ላይ ግን በጣም ፍርሃት ውስጥ ነበረች። ይሄ ደምም ወደ ቤቱ ቤዝመንት የሚመራት ነበረ። በገባችበትም ሰዓት ላይ ድንገት ያ ፍጡር ወደ እሷ ይመጣባታል። ናዲያም እየጮኸች ወደ ክፍሉ በመግባት በሩን ትቆልፈዋለች። ይሁን እንጂ ፍጡሩ ግን በቤዝመንቱ መስኮት በኩል ይገባል። ናዲያም ራሷን ለመከላከል ብትሞክርም ነገር ግን ፍጡሩ እጇን ይነክሳታል። ከዚህም በኋላ ግን ድንገት ፀሐይ ሲወጣ ፍጡሩን ያቃጥለዋል። ስለዚህም ናዲያ የነከሳት ሌላ ሳይሆን ቫምፓየር መሆኑን መሆኑን ትገነዘባለች። ከዚያም ትዕይንቱ ወደ አሁኑ ይመለሳል። ናዲያም ራሷን ባወቀችበት ሰዓት ላይ ባትሞትም ነገር ግን ሰውነቷ በጣም ደክሞ ነበረ። እንደምንም ብላም ወደ ፕሌኑ ቃ ማስቀመጫ ትገባለች። እዛም የነበረንም አንዱ ውሻንም ትበላለች። ውስጥ የነበሩት ሁለቱ ሌቦች ግን አልተመለከቷትም ነበረ። ይበንድ እንዳለ የፕሌኑ ጠላፊዎች ፊዚሲስቱንና ሌላኛውን ወንድ አንድ ተጽፎ የነበረውን ወረቀት እንዲያነቡና ያንንም በቪዲዮ ሊቀርሷቸው ይወስናሉ። እንዲያነቡ የሚያደረጓቸው ወረቀት ጥቃት አድራሾች ፕሌኑን እንደተቆጣጠሩትና ትልቅ ጥፋትም ሊያጠፉ መሆ ናቸውን የሚናገር ነበረ። በድንገት አንደኛው ጠላፊ ናዲያ ውሻውን ስትበላይ መለከታታል በደነገጠበት ሰዓት ላይ ግን ናዲያ እሱንም ታጠቃዋለች። ከዚያም ናዲያ ሰው ሰራሽ ጥርሷንና አይኗ ላይም የነበሩባትን ሰው ሰራሽ ሌንሶችን ታወልቃለች ይህም የተለዩ አይኖች እንዳሏትና ጥርሶቿም የቫምፓይር መሆናቸውን ያሳየናል። ከዚያም ግን በድጋሚ ሰውነቷን ያንን መድኃኒት ተወጋለች። ከዚያም ያንዱን ጥቃት አድራሽ ሰውንም ድምፅን ትሰማለች። በሬዲዮ ላይም የስራ አጋሩን እየፈለገ ነበረ። ይህንንም በሰማችበት ሰዓት ላይ ናዲያ የሞተውን ሰው ደም ለመጠጣት ትወስናለች። ይህም ተጎርቶ የነበረውን ሰውነቷን የሚጠግንና የበለጠ ጠንካራ እንድትሆን የሚያደርጋት ነበር። ከዚያም በኋላ ናዲያ ከካርጎ ውስጥ ከወጣች በኋላ ለመደበቅ ትወስናለች። በሌላ በኩል ኤትቦል ለተቀሩ ተሳፋሪዎች በፕሌኑ በተለያየ ቦታ ላይ ፈንጂ ማጥመዳቸውንና ችግር የሚፈጥሩም ከሆነ እዚያ ያለውን ጋዝ ለቀውትም እንደሚገሏቸው የሚያስፈራራቸዋል። ይህንንም በሚያደርግበት ሰዓት ላይ ኤትቦል የሚሰቀጥጥ አይነት ሳቅን ነበር የሚሰቀው። ከዚያም ከተቀሩ ጠላፊዎች ጋርም አንድ ላይ በመሆን ወደ ካርጎ ውስጥ ይገባሉ። በካርጎ ቦታ ደም ከገቡ በኋላ የሞተውን ውሻና የተንጠባጠበውን ደም ይመለከታሉ። ይህ እንዲህ እንዳለ ናዲያ ከተደበቀችበት ትወጣለች። ከዚያም ኤልያስን በመያዝ ወደ ፕሌኑ ጋቢና ውስጥ ትገባለች። ቢሆንም የተቀሩት ተሳፋሪዎች ግን እንዳትገባ ያስጠነቅቋታል። ከዚያም ናዲያ ፕሌኑ አውቶ ፓይለት ላይ እንደሆነ ትመለከታለች። እናም ከተሳፋሪዎቹ መካከል ፕሌን ማብረር የሚችልና ና ሊረዳቸው የሚችል ሰው ካለ በሚል ትጠይቃቸዋለች። እናም ከተሳፋሪዎቹ መካከልም ገና ተማሪ የነበረ አንድ የኤሮስፔስ ኢንጂነር ተማሪ ከመሀላቸው ይወጣል። ቢሆንም ተሳፋሪዎቹ ግን ጥቃት አድራሾቹ እንደሚገሉት በማስፈራራት ሊያስቀምጡት ይሞክራሉ። ቢሆንም ግን ፊዚሲስቱ በመሃል በመግባት ለሁሉም እዚሁ የሚቀመጡም ከሆነ መሞታቸው የማይቀርላቸው መሆኑን ይናገራል። ምክንያቱም ጥቃት አድራሾቹ ሁሉንም ነገር አቅደውበታል። ተማሪው ናዲያ እና ኤልያስም ወደ ፕሌኑ ጋቢና ውስጥ ይገባሉ። እናም ፕሌኑንም ከአውቶ ፓይለት ላይ ለማንሳት ነበር የወሰኑት። ቢሆንም ናዲያ ግን ለፓይለቱ ጥቃት አድራሾቹ ካሉበት ቦታ ሲወጡ ብቻ አውቶ ፓይለቱን ማጥፋት እንዳለበት ትነግረዋለች። ከዚያም ናዲያ በካርጎ ቦታ ላይም ያለውን ካሜራም ትመለከታለች። በዛም ሰዓት ላይ ኤትቦል በህይወት እንዳለች እንደተገነዘበ ትረዳለች። ስለዚህም ጥቃት አድራሾቹ ተመልሰው ካሉበት ይወጣሉ። ወደ ጋቢናው ለመግባት ቢሞክሩም፣ ነገር ግን ናዲያ ልታስገባቸው ፈቃደኛ አልነበረችም። ከዚያም ጥቃቱ አድራሾቹም ፕሌኑ እንደዞረ ይገነዘባሉ። ስለዚህም በሩን እንድትከፍትላቸው አለበለዚያ ግን በሚል አንደኛውን ተሳፋሪ ይገሉታል። ቢሆንም ናዲያ ግን አሁንም በሩን ልትከፍትላቸው ፈቃደኛ አልነበረችም። ከዚያም አለቃቸው ኤትቦልን ሌላ ከተሳፋሪዎቹ መካከል ትንሽዬ ልጅን ይዞ እንዲመጣ ይነግረዋል። ስለዚህም ኤትቦል አንድ ሴት ልጅንም ይዞ ይመጣል። አለቃቸውም እንደተጋጅ ትንሿ ልጅ ላይ ሽጉጡን ከደቀነ በኋላ ናዲያ በሩን እንድትከፍት ያስፈራሯታል። ስለዚህም ናዲያ በሩን ከከፈተችላቸው በኋላ ግን ወዲያውኑ ልጁን ከመግደሉ በፊት ትነክሷዋለች። ፓይለቱን ጋቢናውን ወዲያውኑ ይቆልፈዋል። በሌላ በኩል ናዲያ ከነሱ ጋር ውጊያ ትጀምራለች። በድንገት አለቃቸውም ወደ ቫምፓይርነት መቀየር ይጀምራል። ስለዚህም ናዲያ ተቀይሮ ከመጨረሱ በፊት ሄዳ በቢላው ተወገዋለች። ይህም እንዲሞትም ያደርገዋል። ከዚያም በኋላ ናዲያ ወደ መታጠቢያ ቤት ውስጥ አመራለች። ራሷንም በመስተዋት ውስጥ ትመለከትም ወደ ምን አይነት አውሬም እንደተቀየረች ትገነዘባለች። ይህ በእንዲህ እንዳለ ኤትቦል የናዲያን ደብተር ይመለከታል። በዛም ላይ አሁን እየተዋጉ ያሉት ከቫምፓየር ጋር እንደሆነ ይነግራቸዋል። እናም ብዙዎቹ ቫምፓየሮችም የፀሐይ ብርሃንም እንደሚፈሩም ይነግራቸዋል። ቢሆንም ከነሱ መካከል ግን እሱን ሊያምኑት የቻሉ ትንሽ ነበሩ። ምክንያቱም ኤትቦል ችግር ያለበት ልጅ ነው። ቢሆንም ኤትቦል ግን ስልቦቹን በሙሉ ችላ በማለት ራሱ ናዲያን ለመግደል ይወስናል። የፀሐይ ብርሃንም እንዲተካለት በሚል አልትራቫዮሌት ላይ ሳሙናዎችንም በመጠቀም እሷን ፍላጋ ይጀምራል። በሌላ በኩል ናዲያ በመታጠቢያ ቤት ውስጥ በድጋሚ መድኃኒቷን ራሷን ትወጋለች። ይህም ቫምፓየርነቷ እንዳይቆጣጠራትና በድጋሚ ደካማ እንድትሆን የሚያደርጋት ነበረ። ቢሆንም መድኃኒቱ ግን ከባድ ህመም ነበረው። ልክ በዛን ሰዓት ላይም ወደ ሌላ ትውስታ ደግሞ እንሄዳለን። ናዲያም የባሏ መጥፋትና የእሷ በቫምፓየሩን መበላት ትልቅ ጭንቀት ውስጥ ነበር ይከተታት። እሷም ቫምፓየር መሆን ስላልፈለገችም የውሻ ክራንቿን ታወልቃለች። ከዚያም ወደዛ ቤትም ተመልሳም ትሄዳለች። ይህንን የሚያደርገችው መልስ ፍለጋ ነበረ። እዛው በነበረችበት ሰዓት ላይ ግን አንድ ሽማግሌ ቫምፓየር ከየት መጣ ሳይባል ብቅ ይላል። እናም ናዲያም ልጁን ስለገደለችበትም ይወቅሳታል። እሷንም ቫምፓየር ከመሆንም ሊያስቆማት በሚል ይተኩስባታል። ከዚያም ትዕይንቱ ወደ አሁኑ ደግሞ ይመልሰናል። ኤልያስም ጥቃት አድራሾቹ እናቱን ሊገሉበት የተዘጋጁ መሆናቸውን ይመለከታል። ስለዚህም ከጋቢና ውስጥ በመውጣት እናቱን ለማዳን በሚል ወደ መታጠቢያ ቤቱ ያመራል። ቢሆንም ግን ደክማ ነበረ። ጥቃ አድራሾቹን በመጡበት ሰዓት ላይ ግን ናዲያ ልጇ እንዳያስ ትደብቀዋለች። እሷ በሌላ በኩል ከነሱ ጋር ለመዋጋት ነበረ ቅዷ። ከዚያም ኤትቦል አልትራቫዮሌት ላይቱን ያበራባታል። ይህም እንድትወድቅ የሚያደረጋት ነበረ። ከዚያም ኤትቦል ለተቀሩት የፕሌኑን ጋቢና እንዲቆጣጠሩት ይነግራቸዋል። እሱ ደግሞ ናዲያ ሊገላት አስቧል። ቢሆንም ከዛ በፊት ግን ኤትቦል የእሷን መድከም በመጠቀም ደሟን በስሪንጅ ይወስድባታል። ከዚያም በእንጨቱ ሊወጋትም ይወስናል። ቢሆንም ግን ኤልያስ ሽጉጡን ደቅኖበት ያስቆመዋል። ቢሆንም ኤትቦል ግን ኤልያስን አልፈራውም ነበር። ስለዚህም ሽጉጡን ከእሱ ለመውሰድ በሚታገልበት ሰዓት ላይ ድንገት ኤልያስ ወደ መስኮቱ እንዲተኩስና የፕሌኑን መስኮት እንዲሰበር ያደርገዋል። ይህም በፕሌኑ ውስጥ ችግር እንዲፈጠር ያደርጋል። ስለዚህም ጠላፊዎቹ ወደ ፓይለቶቹ ቦታ በመግባት ፓይለቱም ያሉበትን ሁኔታ ለማስተካከል በሚል ፕሌኑን ትንሽ ወደታች ለማውረድ ይወስናል። እንዲ ኤትቦል ወደ ካርጎ ቦታ ለመውረድ ይወስናል። በሌላ በኩል ተሳፋሪዎቹ የኦክስጅኑን ማስክ መጠቀም ይጀምራሉ። ናዲያም ልጇን ለፊዚሲስቱ ትሰጠዋለች፣ እናም ኤትቦልን መከተል ትጀምራለች። ከዚያም ናዲያ ኤትቦል በካርጎ መኪና ውስጥ ገብቶ መደበቁን ትመለከታለች። በሽጉጧ ብትተኩስም፣ ነገር ግን መኪናው ጥይት የሚከላከል ነበረ። ናዲያ ሌላ መንገድን ልትጠቀም ብትሞክርም፣ ነገር ግን ይህም መንገድ አልሰራ ይላታል። ስለዚህም ኤትቦል የሷን ደም ወደ ራሱ ሰውነት ውስጥ ሲከት በንዴት እየጮች ትመለከቷለች። ከዚያም ኤትቦል ወደ ቫምፓየርነት መቀየር ይጀምራል። ስለዚህም ናዲያ እሱን ለማስቆም በሚል መኪናውን በሳት ታያይዘዋለች። ናዲያም ኤትቦል ሲቃጠል በምትመለከተው ሰዓት ላይ ከዚህ በፊት ስላጋጠማት ነገር በትውስታ ደግሞ ይወስደናል። ናዲያም ሽማግሌውን ቫምፓየር ደብድባው ከጨረሰች በኋላ እዛ የሚገኘን የቫምፓየሮችን ኃይል መቀነሻ መድኃኒትን ትወስዳለች። ከዚያም በኋላም ያንን ቤት በእሳት ታያይዞና ታቃጥሏለች። ከዚያም ትዕይንቱ ወደ አሁኑ ጊዜ ደግሞ ይመልሰናል። ፕሌኑም አሁን ከነበረበት ከፍታም ወደ ታች ትንሽ ዝቅ ብሏል። ይህም ተሳፋሪዎቹ በስትክክሉ መተንፈስ እንዲችሉም እድል የሚሰጣቸው ነበረ። ይበንዲ እንዳለ ፓይለቱ በካርጎ ውስጥ እሳት እንዳለ ይመለከታል። ስለዚህም ያንም ባስቆምበት ሰዓት ላይ ኤትቦልም ከመቃጠል ይተርፋል። የተቀሩ ጠላፊዎችም ወደ ካርጎ ቦታ ይመጣሉ። በሌላ በኩል ፓይለቱ ፕሌኑን ይዟል። ናዲያም ወዲያውኑ ትደበቃለች። ቢሆንም አንደኛው ጠላፊ ግን ይመለከታትና ድንገት እሷን አባሯት እግሯ ላይ ይተኩስባታል። ተሳፋሪዎቹም የናዲያን የሚያስጠላፊትን በተመለከቱ ሰዓት ላይ በድንጋጤ መሮጥ ይጀምራሉ። ይበ እንዲህ እንዳለ ጠላፊዎቹ ኤትቦል ስላደረገው ነገር ምንም አያውቁም። ስለዚህም ኤትቦል ከመኪና ውስጥ ከወጣ በኋላ አንደኛውን የስራ አጋሩንም ይነክሰውና ደሙን ይጠጣል። በሌላ በኩል ከዚህ ቀደም ወታደር የነበረው ሰው ለተሳፋሪዎቹ ራሳቸውን ለመከላከል የሚያስችላቸው ዕቃ ካለ ወዲያውኑ ፈልገው እንዲይዙና ራሳቸውን እንዲከላከሉ ይመክራቸዋል። ከዚያም ኤልያስም እናቱን ለማስጠንቀቅ ይሞክራል። ከዚያም ፊዚሲስቱ እና የቀድሞ ወታደሩ ናዲያን ለመግደል ይወስናሉ። ቢሆንም ናዲያ ግን ከእነሱ ጋር ትዋጋለች ልትገላቸውም ተደርሳ ነበረ። ቢሆንም ግን ወዲያውኑ ኤልያስ ያስቆማታል። ከዚያም ናዲያ ቫምፓየርነቷ ራሷን እየተቆጣጠረ መምጣቱን ትገነዘባለች። በድንገትም የኤትቦልን ድምፅ ትሰማለች። እናም በእሱ የተበላውም ሌላኛው የስራ አጋሩም ወደ ቫምፓየርነት መቀየሩንም ትገነዘባለች። ስለዚህም ናዲያ ለተሳፋሪዎቹ ምንም አይነት ጥቃትን እንደማታደርስባቸው ቃል ትገባላቸዋለች። እናም አንድና አንድ የምትፈልገውም እነሱን ለመርዳት ነበረ ቫምፓየሮቹም ተመልሰው እንዳይመጡም በሩን ትዘጋለች። ፊዚሲስቱም በዛ ሊያግዛት ቢሞክርም ነገር ግን ድንገት እጁ ይበላል። ኤትቦል ሊገባ ተደርሶ የነበረ ቢሆንም ነገር ግን የቀድሞ ወታደሩ ይተኩስበታል። ከዚያም ናዲያ ወዲያውኑ በሩን ትቆልፈዋለች። ከዚያም ናዲያ ወደ ፊዚሲስቱ በመምራት የተበላውን እጁን ትቆርጦዋለች። ከዚያም ናዲያ እየጩኸ የዕቃ ማስቀመጫውን በር ዝጉት እያለ ይጣራ የነበረውን የልጇን ድምፅ ትሰማለች። እናም ያንንም ለመዝጋትም ወደዛ ይሄዳሉ። በመንገዳቸው ላይም አንደኛ ማንኛውም ቫምፓየር በመግደል ከባዱን ሳጥንንም ቫምፓየሮቹ ከዛ እንዳይወጡ ይዘጉባቸዋል። ከዚያም ፊዚሲስቱ ከተሳፋሪዎቹ መካከል የተጎዳ ሰው ስለነበረ እሱን እንዲረዳ በሚል ከመሀላቸው ዶክተር ካለ ይጠራል። ከዚያም ፊዚሲስቱና እናትና ልጅ ወደ ጋቢና ውስጥ ይገባሉ። ከዚያም ናዲያ ፓይለቱን ፕሌኑን እንዲያዞረው ትነግረዋለች። ቢሆንም ግን ፕሌኑን በተገቢ ቦታ ላይ ለማሳረፍ የሚበቃቸው የአክል ነዳጅ በፕሌኑ ውስጥ እንደሌለ ይነግራታል። ይህም ማለት ወይ ቶሎ ማረፍ አለባቸው ወይ ደግሞ ፕሌኑ መከስከሱ አይቀርም። ይህንንም በመከተል ፓይለቱና ፊዚሲስቱ ከአየር ትራፊክ ተቆጣጣሪዎቹ ጋር የሚያርፉበትን ቦታ ያሳውቃሉ። ይህ በእንዲህ እንዳለ ኤልያስ ከሞተው ጥቃት አድራሽ የሬዲዮ ስፒከሩን ያገኛል። በተመሳሳይ ጊዜ ዶክተሯ ቆስሎ የነበረውን ተሳፋሪ ምንም አይነት ነገር እንድታደርግለት እንደማትችል ትነግረዋለች። እናም እንደዚሁ ደሙ ፈሶም መሞጡ አይቀርም። ተሳፋሪውም ዶክተሯ ካከመችው ገንዘብ እንደሚሰጣት ይነግራታል። ቢሆንም ግን አሁን ላይ ገንዘቡ እንደማይረዳው ትነግረዋለች። ያ ተሳፋሪም ተስፋ በመቁረጥ ወደ ታችኛው ክፍል በመሄድ ኤትቦል የነበረበትን በር ይከፍተዋል። በሱ ተበርቼም እተርፋለው የሚል ምክር ነበረው። ቢሆንም ግን ወዲያውኑ ኤትቦል ይገለዋል። ከዚያም በመንገዱ ያገኛቸውንም ተሳፋሪዎችን መንከስ ይጀምራል። እዚህ ሲስቱም በኤትቦል የተበሉት ተሳፋሪዎች ወደ ጋቢናው ለመግባት እየተታገሉ መሆናቸውን ይገነዘባል። ስለዚህም በሩን ለመክፈት ያስባል። ቢሆንም ግን ፓይለቱ ያስቆመዋል። እናም በሩን የሚከፍቱት ከሆነ በድጋሚ እንደማይዘጉትም ይነግረዋል። ናዲያንም ብዙዎቹ ተሳፋሪዎች አሁን ቫምፓየር መሆናቸውን ተከትሎ በዚህ መልኩ ማረፍ እንደማይችሉ ትገነዘባለች። ስለዚህም የጥቃት አድራሾቹን ቦምቦች በመጠቀም ራሷን መስዋዕት ለማድረግና በፕሌን ውስጥ ለመቅረት ትወስናለች። ቢሆንም ኤልያስ ግን በእናቱ ውቅድ ደስተኛ አልነበረም። ከዚያም ወደ ካርጎ ቦታም የአልትራቫዮሌት ላይቱን ይዞ ይወርዳል። ኤልያስም ይህንን የተጠቀመው ከቫምፓየሮቹ ለማምለጥ ነበረ። እዚያም ከደረሰም በኋላም የፈንጂውን መቆጣጠሪያ ማግኘት ይችላል። ቢሆንም ግን ድንገት ቫምፓየሮቹ ይከቡታል። ድንገትን በመንገዱ ላይ የአልትራቫዮሌት ላይቱ ከእጅ ወድቅበታል። ስለዚህም መኪናው ስር በመግባት መደበቅ ነበረበት። ቫምፓየሮቹም ወደሱ ለመቅረብ ይሞክራሉ። ናዲያም ልጅ ያለበትን ሁኔታ ከተመለከተች በኋላ ለፊዚሲስቱ ልጇን እንዲጠብቅላት ትነግረዋለች። እሱም ቃል ከገባላት በኋላ ከጠላፊዎቹ ጋር ሲተባበር የነበረውን ፓይለት በለዋለች። ኤትቦል በሌላ በኩል ኤልያስን ለመብላት ተዘጋጅቷል። ቢሆንም ናዲያ ግን ወደ ካርጎ ቦታ በመድረስ ከኤትቦል ጋር ውጊያ ትጀምራለች። ቢሆንም እንዳለመታደል ሆኖ ግን ኤትቦል ከሷ የበለጠ ጥንካሬ ነበረው፣ እናም ይነክሳታል። ኤልያስም እናቱ እየተሸነፈች መሆኑን ሲመለከት የፈንጂ መቆጣጠሪያውን በመጠቀም የካርጎ በሩን እንዲፈነዳ ያደርገዋል። ይህም ናዲያ ገፍትራ ኤትቦልን ከዛ እንድታስወጣ ያደርጋታል። ናዲያም በድካም ምክንያት ትወድቃለች። ስለዚህም ኤልያስ ወደ እሷ በመቅረብ ሊቀሰቀሳት ይሞክራል። ቢሆንም ግን ኤትቦል ከዛ አልወደቀም ነበረ። ይህንንም ያየው ፊዚሲስቱ በካሜራ ነበረ። ስለዚህም እሱን በፀሐዩ ለማስቆም በሚል ፕሌኑን ወደ ፀሐዩ ለማዞር ይወስናል። ይህም በመጨረሻ ኤትቦል እንዲቃጠል ያደርገዋል። ከዚያም በኋላ ኤልያስ እናቱን የእሱን ደንብ በመጠቀም ሊያድናት ይሞክራል። ነገር ግን ወዲያውኑ እምቢ ትለውና ከሱ እርቃት ሄዳለች። ከዚያም ትዕይንቱ ኤልያስ አሁን የሚገኝበትን ሁኔታ እያሳየን ደግሞ ይቀጥላል። ለመንግስት አካላቶቹም በፕሌን ውስጥ የሚገኘውን ፊዚሲስቱን እንዲያስወጡትና አጋቹም እሱ እንዳልሆነም ይነግራቸዋል። ቢሆንም ግን ወታደሮቹ ሊያምኑት አልቻሉም። እናም አሁንም ፊዚሲስቱ ጥቃት አድራሽ እንደሆነ ነበር የሚያስቡት። የእንቅልፍ መድኃኒቱንም ለኤልያስ በመስጠት ሊያደክሙት ይወስናሉ። በሌላ በኩል ኦፊሰሩ ፊዚሲስቱ ተሳፋሪዎቹን እስኪ ለቃቸው ድረስ መጠበቅ ይጀምራል። ቢሆንም ፊዚሲስቱ ግን ሁሉም ተሳፋሪዎች ወደ ቫምፓየርነት መቀየራቸውን ተከትሎ ይህንን ማድረግ እንደማይችል ይናገራል። ከዚያም በመጨረሻ ከጋቢና ውስጥ በመውጣት ወደታች ይወርዳል። ይህም ወታደሮቹ እንዲያገኙትም ያደርጋቸዋል። በካርጎ ቦታም ያገኙት ሲሆን እሱንም አስረውም ይወስዱታል። ከዚያም የተቀሩት ወታደሮች ፕሌኑን መፈተሽ ይጀምራሉ። ይህ በንዲ እንዳለ ኤልያስ ወደ ሆስፒታል ይወሰዳል። ከዚያም አሻንጉሊቱን እንዲያቀብሉት ይነግራቸዋል። እነሱም አሻንጉሊቱን ሰጥተው ያንን የእንቅልፍ መድኃኒት ሊወጉት ሲሉ ግን ኤልያስ አሻንጉሊቱን ይዞ ያመልጣቸዋል። ከዚያም እየሮጠም ወደ ፕሌኑ መመለስ ይጀምራል። በሌላ በኩል የወታደሮቹ ኦፊሰር የላካቸው ወታደሮች በቫምፓየር እየተበሉ መሆናቸውን በካሜራው ይመለከታል ልክ በዛ ሰዓት ላይም ኤልያስ ወደ ፕሌኑ ይደርስና ፊዚሲስቱንም ይጠራል። ቢሆንም ግን በመንገዱ ላይ እናቱ አንዱን ወታደር ስትበላ ይመለከታታል። ናዲያም እሱን በተመለከተች ሰዓት ላይ ልጇ መሆኑን ራሱ ልታስታውስ አልቻለችም። ስለዚህም ልትበላውም ወደ እሱ መምጣት ትጀምራለች። ኤልያስም አሁን እናቱ እንደሄደች በማሰብ ከሻንጉሊቱ ውስጥ የፈንጁን መቆጣጠሪያ በማውጣት አክቲቬት ያደርገውና ፕሌኑንም ያፈነደዋል። ይህም በውስጥ የሚገኙትን ሁሉንም ቫምፓየሮችን ጨምሮ እናቱንም የሚገል ይሆናል። ምንም እንኳን ቢጎዳም ፊዚሲስቱ እየሮጠ ወደ እሱ ያመራል። ከዚያም ኮማንደሩ ወይም ወታደሮቹን ፊዚሲስቱን ነፃ እንዲያደርጉት ይናግራቸዋል። ከዚያም ፊዚሲስቱ ኤልያስን ወዲያውኑ ያቅፈዋል፣ ምክንያቱም ለናዲያ ልጇን እንደማይተወው ቃል ገብቶላት ነበረ። ፊልሙ ይህን ይመስል ነበረ። ከተመቻችሁ ላይክና ሰብስክራይብ ማድረጋቸውን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቸው